አሰላሙ አሌይኩም ረህምቱላሂ በረካቱሁ። ድና የተከበራችሁ ቻነል ቤተሰቦች ናችሁ ድናናችሁ? ኔ ደህና ነኝ አልሀምዱሊላህ። እንግዲህ በአዲስ ቪዲዮ መጥቼላችኋለሁ። ሩታዬ ወደ ታች ተጫነኝ አመመኝ፣ እየወጋኝ ነው ብላል። እንግዲህ እናትና እህቷ በጣም ደንግጦ አሉ። በሰላም ይገላግልሽ እንበላት። ኔትወርክ አልነበረኝም፣ አሁን ገና ነው ያየሁት። አሁን ራሱ ቪዲዮቸውን እስከ መጨረሻ ላየው፣ መግቢያውን ብቻ ነው ያየሁት። የእውነት ሚጥ ይዟትም ሊሆን ይችላል። ፕራንክም ሊሆን ይችላል። አለባሊም አላወቅም፣ ለምን እስከ መጨረስ ስላላየሁት ማለት ነው። የእውነትም ከሆነ አላህ በሰላም ይገላግልሽ። የእውነት ሚጥ ከሆነ ማለት ነው። በሰላም ይገላግልሽ እንበላት። ሴት ልጅ ሚጥ ከባድ ነው፣ ያስፈራል። ወልዶ ላየ ሰው ቤቱ በጣም ይከብዳል። በሰላም ይገላግልሽ፣ ወልደሽ ስመሽ ተሸቃዝለሽ ስትይ እናሻለን እንበላት፣ እንመኝላት፣ ዱዓ እናድርግላት። እንግዲህ እናት ትጨነቃለች፣ እህቷም ደንግጣለች። ወደታች እየወጋኝ ነው ብላ ጭዋ ስትል እንግዲህ ምንድን ነው እያወመሽ ነው ብሏታል እናትየው። በሰላም ይገላግልሽ እንበላት ሩታዬም ማለት ነው። ፕራንክ ካልሆነ እኔ ፕራንክም ሊሆን ይችላል ብዬ ጠራጠራለሁ። ወሯ ደርሶ ከሆነ ግን የእውነት ሚጥ ሊሆን ይችላል ማለት ነው። ሚጥ ሳይደርስ ቀድሞም ሊወጋጋት ይችላል። የመጀመሪያ ወላድ እንደዛ ነው። መንገድ ያስተካክላል የሚባል ነገር አለ። ወልዶ ላየ ሰው ማለት ነው። ምታውቃላችሁ? እንደዛም አዲስ ሆኖባት ትጨዋለች። ወደታች ምናምን፣ ሰውን ሲወጋ ሲገፋ ምናምን እንጨዋለን፣ ያስጨዋል ማለት ነው። ስለሚያምን ማለት ልክ እንደ ሾክ ነው ወደታች የሚገፋው። እንደዛ አይነት ስሜትም ሊሆን ይችላል። የእውነት ሚጧ መጥቶም ሊሆን ይችላል። ቤተሰቦቿን ደግሞ ፕራንክ ልታረግም ሊሆን ይችላል። ቪዲዮን ስላላየ ሆነ፣ ኔቴ እምቢ አለኝ ማለት ነው። ይዞራል። እሺ፣ እምቢ አለኝ ላዳምጥ፣ ልሰማ፣ ላየው ነበር አሻላለኝ አሁን ራሱ ዝም ብዬ ነው እየፈተፈትኩ ያለሁት እንጂ እኔ እንጃ እላችኋለሁ ውዶቼ። እኔ አስቸግሮኛል በጣም ማለት ነው። እና የእውነት ሚጥ ከሆነም በሰላም ይገላግልሽ፣ በሰላም ተገላገይ፣ በሰላም ውለጂ እንበላት ነው። ታየን እንግዲህ። ሌላ ምንም እንለው ነገር የለም።